ስ ይ መራ ሚ ለጌታ በኢየሱስ ክርስቶስን አነባለን። እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክን የምድር አራዊትንና የሰማይ ወፎች ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎች ሁሉ፣ ለምድር አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት። እርሷም እርሷ ከወንድ ተገኝታለች ና ሴት ትባል። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ዕራቁታቸውን አይተፋፈሩም ነበር ይላል። እግዚአብሔር ይመስገን። እንጸልይ የዘላለም አምላክ ልዑል እግዚአብሔር ሆይ፣ እግዚአብሔር አባታችን፣ እግዚአብሔር መድኃኒታችን፣ እግዚአብሔር ፈጣሪያችን፣ የምትወደን የምታፈቅረን የምታስብልን የነገራችን ጀማሪና ፈጻሚ የዘላለ አምላክ እግዚአብሔር ሆይ በጌታ መልካም ቀን መልካም ጊዜ ግሩምና ድንቅ አድርገህ ሰርተ አበኝተ እግዚአብሔር ሆይ እኛን አግዘ ርተ ጸጋና አበስተህ በዚህ ስፍራ ደግሞ በዚህ ጣ እንድንሰበሰብ እግዚአብሔር ሆይ ያንተን መልካም ፈቃድ የሆነውን ነገር እንድንማር ፈቃድ እንድናውቅ ሀሳብ ድ እዴታ እንድንከተልን በዚህ ፈቃድ እንድንኖር በዚህ ስፍራ ስለሰበሰብ አሁንም በዚህ ስፍራ እግዚአብሔር አባታችን ሆነ አንተ በመካከላችን ሆነ እግዚአብሔር ይሁን እያንዳንዳችን በቃል ውስጥ እንድትናገረን ፈውስ ለሚያስፈልገን ፈውስ፣ መጽናናት ለሚያስፈልገን መጽናናት፣ ትምህርት ለሚያስፈልገን መጻናት ሆ ጌታ እግዚአብሔር ሆይ እንደ ማንነታችን እንደሚያስፈልገን ነገር ዛሬ ጌታ ሆነ በዚህ በቃል ውስጥ እንድትናገረን ይላል ማለት እግዚአብሔር ይህን ስፍራም አንተ በመንፈስህ እንድትገዛው ዙሪያችን የሳቅጠን ጥል እንዲሆኑ ቅዱሳን መላእክቶች በዙሪያችን እንዲሆኑ፣ እግዚአብሔር ሆይ አካባቢ ሁሉ በአንተ ክብር በአንተ የክብር እሳት እንዲሞላ ጌታ ሆይ ነፍሳችን ስጋችን መንፈሳችን ፈቃዳችን ለንተናችን እግዚአብሔር ሆይ በመንፈስ ቁጥጥር ስር እንዲሆን በኢየሱስ ክርስቶስም ለአንተ አሳልፌ አደራ ሰጣለሁ። እግዚአብሔር ሆይ ክብር በዚህ ስፍራ ለአንተ ብቻ ይሁን። አንተ ከፍበል እኔንም ታናሽ ባሪያን አስብ። እግዚአብሔር መናገር የሚገባኝን ብቻ እግዚአብሔር አንተ የምትወደው ብቻ በማስተዋል መናገር እንድችል እግዚአብሔር ጸጋህን አብዛለሁ፣ እርዳን። እግዚአብሔር ያንተ በርቀት እርዳታ ያስፈልገናልና እግዚአብሔር ሆይ አንተ በእኔ ውስጥ ሆነ ወንድሞቼ በረከት ለእህቶቼ በረከት መጽናት እንድታረግ ተጸልያለሁ። ጊዜውና ስፍራው ሁሉ አሳልፎ ይሰጣል። አንተ ከፍ በል፣ ተባረክ በእናቴ እንግዲህ ልናገርበት የሚፈልገው ክፍል መነሻ ሀሳብ ይሄ ይሆንና ግን ከዛ በፊት እስ ስለ እግዚአብሔር ፍጥረት እግዚአብሔር ፍጥረትን እንዴት እንደሰራ አንዳንድ ነገሮች ለዚህ ሀሳብ የሚረዱንን ወደዚህ ሀሳብ የሚያ ነገር ወደዛ ተቀበታለሁ። እንደገና ደግሞ ከዛ ምዕራፍ ምዕራፍ አንድ እና ከዛ አሁን እዛዬ ካህን ያደረጉት ክፍል ላይ እንደገና ደግሞ እግዚአብሔር በዘፍጥረት ውስጥ እግዚአብሔር ፍጥረቱን ሲፈጥር ስድስት ቀን ፈጅቶበታል። ከዚህ ከስድስቱ ቀን ውስጥ አሁን አንደኛውን ቀን ትንሽ አተኩራለሁ፣ ስድስተኛውን ቀንም ደግሞ እንደገና አተኩሩበታሉ። በጣም በዛሬው መሰባሰባችን ላይ የሚጠቅመን ነገር እሱ ነው። ከዛ ሀሳብ የሚያተኩረው ዛሬ ስለ ባለ ትዳሮች ነ እና እንዴት አድርገን ተዳራችን እንደ እግዚአብሔር ፈቃድና ሀሳብ ንምራ እንዴት አድርገን እግዚአብሔር እንደ ፈቃዱ እግዚአብሔር ደስ አሰኝተን አብረን ተስማምተን ተቀባበልና ተፈቃደን አብረን እንዴት እንኖራለን የሚለው ነገር ስለሆነ በዛ ሀሳብ ላይ ትኩረት እሰጥና ጋብቻ ማን ፈጠረው የሚለው ላይ አተኩራለሁ። እንግዲህ ጋብቻ የተፈጠረ ከሆነ ደግሞ ይሄን ጋብቻ እንዴት እንቀበለውም እንዴት እናስተናግደው፣ ስለጋብቻ ምን አይነት ሀሳብ ይኑረን የሚለውን ላይ አተኩር እና በኋላ ደግሞ የሰው ልጅ በእግዚአብሔር በፍጥረቱ ላይ የተቀበለውን ግዛ ግዛ የተባለውን ነገር እና ይሄ መግዛት ማለት ምን ማለት ነው የሚለውን ነገር እሱ ላይ አተኩራለሁ። ከዛ እንግዲህ እንዴት እንደምንገዛ እግዚአብሔር ፍንጭ ሰጡና እሱንም እጠቅስና ከዛ አልፌ በኤፌሶን ላይ የተጠቀሰው ደሞ ተሰሎንቄ ላይ በአንደኛ ጴጥሮስ ምዕራፍ ሶስት ላይ የተጠቀሱት አንዳንድ ሀሳቦች ነው። በጣም ሰፊ ስለሆነ መቼም ሁሉም መንካት አይቻልም። ጠቃሚ ነው የሚለውን እናገራለሁ። በልቤ ውስጥ ያለውን ውስጥ የከበደውን ነገር እናገራለሁ። የተዘጋጀሁበትን። አሁን ሰዓቱ ብዙ ሄዷል፣ እንዳሰብኩት አይችልም። ስለዚህ የሚነበበው እንደሆነ አነባለሁ

እግዚአብሔር አምላክም ሰውን ወስዶ ያበጃትን ይጠብቃትም ዘንድ በኤደንገነት አኖረው በኤደንገነት አኖረው። እግዚአብሔር አምላክም ሰው እንዲህ ብሎ አዘዘው ይላል። እሱን አልፈልግም ይሄን ብቻ ነው የምፈልገው ጌታ ይባላል እንግዲህ። እግዚአብሔር በመጀመሪያ ስለ እግዚአብሔር አንድ ነገር ልበል። እግዚአብሔር በፍጥረቱ ላይ

ፈጅቶበታል። በፍጥረቱ ውስጥ ደግሞ ነካርግ ማልፎ የስላሴዎች ተሳትፎ እንዳሉ ደሞ እናያለን። ስላሴዎች አሉ። ይህንን ለምሳሌ እግዚአብሔር የዘላለም አምላክ የሚለው በኢሳይያስ ምዕራፍ አርባ ቁጥር 28 ላይ እግዚአብሔር አምላክ የዘላለም አምላክ የምድር ዳርቻ ፈጣሪ ነው ማስተዋልም አይመረመርም ብሎ ይናገራል። እግዚአብሔር አምላክ እንደሆነ ይሄም ቦታ ደግሞ ብዙ ቦታ ማየት እንችላለን። ይሄ አጣራ እንደሌላት እንተ ኢንትሮዳክሽን አይነት ነገር ቢያ እንደገና እግዚአብሔር የስላሴዎችን ስራ ተራ በተራ ስናይ አለ። ለምሳሌ እግዚአብሔር ከ ከዘፍጥረት ቁጥር አንድ ላይ እግዚአብሔር ደግሞ ይጀምራል በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እዚህ ጋ ይናገራል እግዚአብሔር አለ። እንደገና ደግሞ የእግዚአብሔር መንፈስ ደግሞ በውሃ ላይ ሰፎ ነበረ። ደግሞ እግዚአብሔር ፍጥረትን ሲፈጠር ለፍጥረቱ ዝግጅትን ሲያደርግ የበው ላ ጨለማም ነበረ፣ ግን ጨለማም በጠልቁ ላይ ነበረ። እዛ ጋር እናያለን እንደገና የወልድን ስራ ደግሞ ወልድ የወልድን ተ በዘፍረት ሰውን እንደ መልካችን እንድፍጠር እንደ ምሳሌያችን ብሎ የሚናገርበት እዛ ቦታ ላይ ደግሞ ስላሴ ብዙ መሆናቸው መጀመሪያ ፍንጭ የሰጠበት ነው። ግን በዚሁ ላይ በዮሐንስ ምዕራፍ አንድ ላይ የወልድን ተሳትፎ ይናገራል።

አንዳንድ ጊዜ አስተውዬ እንደውም ሳይ ች ብዙዎች ጋብቻን በቃ ቢቻ ድንገት ይገቡበትና የጋብቻውን መሰረት ሳያቁም ቀሩና ባለቤቱን ያጡትና ለጋብቻ የሚገባውን የተፈጥሮ ጥበቃውን ሳት ያጡሚቀርና ችግር ይፈጥራል። ስለዚህ እሱን ማመን ልክ ሌላ ኢየሱስ ክርስቶስ ጌታ ነው ብለን እንዳመን መዳን በክርስቶስ ኢየሱስ ነው ብለን እንዳመንን ጋብቻ በእግዚአብሔር ተፈጥሯል የሚለው ነገር በልባችን እንዲኖር፣ በልባችን የሌለ ነገር ከሆነ አይጠቅም ነው። ስለዚህ ይሄን ካወቅን ስለ ጋብቻ ያለብን ኃላፊነቱ ግዴታ ድርሻችን በደንብ ለዚህ ነው። ጨረፍ ጠረፍ ሪ ነር ዬ የፈለጉት ማለት ነው እና እግዚአብሔር እንግዲህ ስላሴዎች ደግሞ ይህ ፍጥረት ፈጥረዋል የፍጥረት ሁሉ ሕልውና የተመሰረተው ሕልውናው የተገለጠው ፍጥረትን በዚህ ምድር የተገኘ በእግዚአብሔር ፈቃዶች እሱ ነው። አለመኖርን ወደ መኖር ያመጣ የሌለውን ወደ መኖር አድርጎ ሕልውና ያልነበረውን ሕልውና በቃል ይሁን ብሎ ያደረገ እግዚአብሔር የመፍጠር ስራው ስድስት ቀን ይናገራል። እና በስድስት ቀን ምን ምን ሰራ? ይሁን ደግሞ አስፈላጊ ናቸው። አንደኛው ቀን ብርሃንን ሰራ። ሁለተኛው ቀን ጠፈርን ሰራ። ጠፈርን ምን ማለት ነው ብላችሁ ማጠቅ። ጠፈር ማለት ደግሞ እዚህ ምድር ላይ ያለው ውሃው እና ሰማይ ላይ ያለው የከባቢ አየር መካከል ያለለን በዚህ ነውነት የተሰራ እንደገና፣ ሶስተኛው ደረቅ መሬትን በሶስተኛ ቀን፣ አራተኛ ቀን የብርሃን አካላትን ሰራ። ይሄ ደግሞ በዚህ ቀን ይህን የማመጣበትም ምንያ እግዚአብሔር የፍጥረቱ ነገር ድብልቅልቅ ስርዓት ያላዘውን ነገር ስርዓት ያሳዘበት እስከ አንድ ሁለት ሦስት አራተኛ ማለት እግዚአብሔር የስርዓት አምላክ ነው። የስርዓት አምላክ ነው። ይህንን የፍጥረቱን ስራ በትዳር ውስጥም ፐርፌክት እንደዛ ወደ ሀሳቡ ውስጥ የደንግነቱ ነው ትዳራችን መገኘት ስለሚያስፈልገው እሱ ደግሞ እግዚአብሔር ትዳርን እንደፈጠረ ደግሞ እሱ እንደሰራው ካላ ምን እና ቦታ አንስተው ከእኛ ከፍላጎታችን አንጻር ፈልገን ወደ ትዳር በገባንበት አንጻር ሳ እግዚአብሔር ትዳርን በፈለገበት ዓላማ ካላቦት ነው ችግር ነው። በርካታ ሰላም አይኖርም፣ እና ብዙ ችግሮች ይፈጠራሉ። እና ይህንን ድናውቅ እንግዲህ እግዚአብሔር በልቤ ስላስቀመጠነ አምስተኛው ቀን እግዚአብሔር አሶችና ወፎችን፣ ስድስተኛው ቀን እንስሳትና ሰዎች እና በዚህ ደግሞ እና ፍጥረት ውስጥ ዶ ሰጠ። አሁን እዚህ ጋር የምናየው አራቱን ቀን ስራ ሲያበጅ እግዚአብሔር ለዚህ ለፈጠራቸው ህይወት ለሰጣቸው ፍጥረቶች ለሰውና ለእንስሳቱ ለአፋቶቸው አመታቸው የሚያደረገው እና ይህ ያደረገው ሰባተኛው ቀን እረፍት የለበት ከሁሉ ሥራውን ያረፍበት ቀን። ጌታ ይመስገን። ሌላው እግዚአብሔር ፍጥረትን በፈጠራቸው ጊዜ ያላቸው በጣም ፍጥረትን በፈጠርበት የሆነ ትንሽ ቀን እግዚአብሔር ብርሃኑ መልካም እንደሆነ አየ ይላል። ብርሃኑ አንደኛው ቀን፣ ከሁለት እስከ አምስተኛ ቀን እግዚአብሔር ያ መልካም እንደሆነ አየ ይላል። ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ። ስድስተኛው ቀን ደግሞ ፈጥሮ እግዚአብሔር ያለው በስድስተኛው ቀን እግዚአብሔር ያደረገውን ሁሉ አየ፣ እነሆ እጅግ መልካም ነበር። እጅግ ተጨምሮበታል። እጅግ ለምን ገረመኝ ና መጨረሻ የተፈጠረችው ሔዋን ናት፣ ሴት ናት እና ሔዋን እጅግ የሚለው ነገር ያስጨምረች መስሎኛል። ሎቹ መልካም ጌታ ይመስገን። እንግዲህ ይሄን አድርገ ይህም ያለው የፍጥረት ስራው ማጠቃለያ ጋር ሰውን፣ ሔዋንን፣ ሴትን ከፈጠረ በኋላ ይሄ ቃሎች በጣም እንግዲህ አስፈላጊ ነው፣ እና ከዛ በኋላ ፍጥረት አንድ ላይ ያለው መልካም እግዚአብሔር በፈጠናቸው ፍጥረቶቹ ላይ መልካም አለ። መልካም ነው ያለው ስለ ፍጥረቱ ስንመጣ መልካም አይደለም ያለው አዳም ብቻ የወንዘን፣ መልካም አይደለም እዛ ጋር ብቻ ነው መልካም ያለው። እግዚአብሔር ግን በፈጠረው ላይ ሁሉ አይነት መልካም አለ። ይሄ እና መልካም የሚለው ቃል እግዚአብሔር ፍጥረቱን በሰራበት ጊዜ ለፈጠረበት ዓላማ እቅዱ ሙሉ ለሙሉ መሳካቱ ባሰበውና ባቀደው መንገድ መጠናቀቁን ነው የሚያመለክተው ማለት ነው። ይሄ ዓለም የፈጠረው ፍጥረት ፈቃዱን አስቀድሞ የተመለከተውን ዓላማ ሙሉ ለሙሉ ፈጽሟል ነው።

እግዚአብሔር ለምን ጨለማ እሱ ነው የፈጠረው? ለምንድነው ብርሃኑ መልካም ነው ለይቶ ያለበት ምክንያት አሳሰበኝ። ስላሳስበኝ ስለሁኔታው ብለ አሰብኩኝ። ሳስበው እንግዲህ፣ አንደኛ እግዚአብሔር የፈጠረውን በፍጥረቱ ግዴታ ያለበት ለጃ የራሱ ጨለማ ስናየው፣ በራሱ ጨለማ ችግር የለበትም ምን ችግር የለበትም ግን ለምሳሌ ወደ ሚልክያስ ምዕራፍ አንድ ሄደን ስናረብ ምን ይላል? እኔ ወደድኳችሁ፣ እኔ ወደድኳችሁ ብሎ እስራኤል ሚሲል በምን ወደድከ ሲል አይ እግዚአብሔር እኔ ኤሳውን ጠላ ደግሞ ያዕቆብን ወደድኳለሁ። ይህ ብቻ ጉዳይ ግን በኋላ የሚያመለክተው ነገር እግዚአብሔር አዋቂ ነው። ጅማሬን ያውቃል፣ ፍጻሜ ነው ያውቃል፣ ነገያችንን ያውቃል። ስለዚህ ነገሩ በነገ ላይ የሚመጣውን ነገር ስለሚያውቅ የኢሳውን ታሪክ ታውቃላችሁ። የያዕቆብን ታሪክ የመረጡትን ታውቃላችሁ። እነት ሁለት ይመረጣል። ስለዚህ ምርጫ ነው ብዬ ከዚህ ጋር ለማወዳደር ሞክሮ ይሁን እንጂ እግዚአብሔር በመጽሐፍ ቅዱስ ውስጥ ብርሃንን ጨለማ ብሎ ቀንና ሌሊትም የለየበት ብርሃን ጨለማም እንዲሁ አለ። ጥቅም አልቀረም ሌሊትን እና ቀን የምንበት ነ እዚ አስቀም ግን በጣም ጠቃሚ የሆነ ነገር እዚ፣ ጨለማ ብርሃን ሲፈጠር ለመልካም ነገር ሁሉ ብርሃን ሲወከል፣ ለክፉ ነገር ሁሉ የተወከለው ደግሞ ጨለማ እና፣ እስቲ እንደምሳሌ አድርጌ ያስቀመጥኩት ብርሃንን መልካም መልካም፣ ደግሞ መልካም ስራ፣ ቅድስና፣ ሕይወት፣ ጽድቅ እራሱ ክርስቶስ እንደገና በረከት እንደገና ደግሞ ዛሬ ለእኛ ደግሞ አማን ደግሞ እንደገና የእግዚአብሔር ቤተ ተመርጠን ወዘተ ብለን መጥቀስ እንችላለን። ለብርሃኑ የተጠቀሰው ማለት ነው። ብርሃን እንደዚህ አድጎ እግዚአብሔር ለየው እንደገና ወይም ደግሞ የእግዚአብሔር ሀሳብና ፈቃድ ያለበት ደግሞም የተገለጠበት ደግሞም የሚታይበት ሲሆን ያ ደግሞ የእግዚአብሔር ነገር ተቃራሚ ነው። ያንን የሚቃወም ነገር ከጨለማ ጋር አወዳዶ አስቀምጣ ክፉ ስራ፣ ርኩሰት፣ ሞት፣ ኃጢአት፣ ሴጣን፣ መርገን፣ አለማዊ፣ የማያም፣ ጣዖት ይህንን ቃሎች ለምሳሌ ዮሐንስ አንድ አምስት ላይ ስለ ብርሃን ተጠቅሰዋል። ዮሐንስ ደግሞ አንደኛ ዮሐንስ ምዕራፍ አንድ ከቁጥር አምስት ሰባት ላይ ተጠቅሰዋል። ሁለተኛ ቆሮንጦስ ምዕራፍ ስድስት ላይ ይሄ ብዙ ጊዜ በጋብቻ ላይ የሚጠበ አለማዊ አማይጋ ጋ ምን ንደመሉ ጨለማ ከብርሃን ብሎ ገልጦታል። ስለዚህ እግዚአብሔር ያልወደደውን ያልፈቀደውን ነገር ሁሉ እግዚአብሔር ምን ብሎታል? ጨለማ ብሎ ነው ጨለማው አንዳንድ ጊዜ ስንጸልይ እኔ ትርጉም አይገባኝም፣ እንደዚህም እንደምን አላውቅም። እኔም እንደዛ ጸልይ እያውቃለሁ፣ ግን ሴጣን ወደ ወደ ወደ ጥልቁ ተወረደ ጨለማ እንደዋለ ላይ ፍንጭ ሰጠናል። ማለት እንለፍ። ይህም በዚህ ጨርሳለሁ። ሌላው በዚህ ስድስተኛው ቀን እግዚአብሔር ደግሞ ፍጥረቱ ሁሉ ያጠናቀቀበት ቀን ነው እና በዚህ ቀን ስድስተኛው ቀን በጣም ኢምፖርታንት ቀን በጣም ኢምፖርታንት ቀን፣ ለምን ሰው ልጅ የተፈጠረበት ቀን፣ ጋብቻ የተፈጠረበት ቀን፣ ሄዋን የተፈጠረበት ቀን እና እ ከዚያ አሁን ቀደም ካነበብነው ምዕራፍ ሁለተኛ ዘፍጥረት ምዕራፍ ሁለት ቁጥር ከ18 እስከ 25 ባነበብኩት ምድር ላይ በዛ ውስጥ እግዚአብሔር በዚህ ቀን ምን ማለት እንደፈጠረ ተናግሯል። ሌላው እግዚአብሔር ሰውን እና እንስሳትን በስድስተኛው ቀን እንስሳትና ሰውን የፈጠረበት ሕይወት የሰጠበት ለሰው ልጅ ደግሞ ስልጣን፣ ደግሞ ግዛ ምናምን ብሎ የሰጠበት ያ ቀን ሆኖ እና ምዕራፍ ሁለት ግን እግዚአብሔር አምላክ ሰማይን ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይ ምድር ልደት ይህ ነው ብሎ ምዕራፍ ማለት ምዕራፍ አንድን በሙሉ ማብራሪያ መሰጠበት ቀን ይሄ ምዕራፍ ስታዩ ያ ቀን ለተፈጠረበት ብሎ ይላል። እና በዚህ ቀን ስድስተኛው ቀን የሆነበት ቀን ምንድን ነው? አንደኛ የምድር ላይ እንስሳት ተፈጠሩ። የሰው ልጅ ወንድና ሴት ብሎ ተፈጠሩ። አዳም ለፍጥረቱ ሁሉ ስም አወጣ። የፍጥረቱ ሁሉ ገዢ ሆነ። በውሃውም በአየሩ ለሚበሩትን ሁሉ ገዢ ሆነ። አዳም ብቻ መሆኑ መልካም አይደለም ተባለ። እርሱን የምትመስል እንፍጠርለት ተባለ። ሔዋን ተፈጠረች። ጋብቻ ተፈጸመ። በዚህ ቀን ላይ የሚቱ ነገ ልትጨምሩበት ትችላላችሁ ማለት ነው እና ይሄ ነገር የሆነበት ነው። ሌላ በስድስተኛው ቀን ስድስተኛው ቀን በስፋት እንመልከት። እግዚአብሔር ፍጥረቱን ሁሉ ሲፈጥር እግዚአብሔር አለ ብሎ ተናገረ። እግዚአብሔር አለ የሚለው እግዚአብሔር በቃሉ አለማትን እንደፈጠረ ነው የምንረዳው። የቃልም ስልጣንና ጉልበት ነው። አለ ብሎ እግዚአብሔር ትዕዛዝ ሰጠ። ይህን እዚህ አለ የሚለውን አስር ጊዜ ነው እንደዚህ ጠቅላሉ በምዕራፍ 1 ዘጠኝ ጊዜ አለ እዚህ ደግሞ ጊዜ ይዛለ አይቻለሁ ልብ ዝበታለ መጽሐፍ ይላል። እና እግዚአብሔር አምላክን አለ ስለሚል እግዚአብሔር ምድርን ሰማይን ፍጥረቱን ሁሉ በቃሉ እንደፈጠረና ቃሉ ስልጣን ቃሉ ስልጣን እንዳለው በቃሉ ስልጣን ነገሮች መፈጠራቸው እችን እንድናስተውል ይፈልጋለሁ። ሌላ ሌሎች ከዛ በዚህ አለ ሲል ለሁሉም ሲጠቀም ሌሎች ፍጥረታችን ሲፈጠር ደግሞ ምን አለ ይሁኑ አለ። ይሁኑ ብሎ በቃል ፈጠረ። ለሰው እንፍጠር አለ። አሁን እዚህ ጋር ስላሴዎች ናጭናለን የስላሴዎችን ተሳትፎ የአብንም የወልድንም የመንፈስ ቅዱስን ተሳትፎ የምናገኝበት ቦታ ሌላው ሌሎች አለ ሌሎች ሲበተ ሲያዝ እንደ ወገኑ ሲል ሰውን ሲፈጠር ግን እንደ መልካችን፣ እንደ ምሳሌያችን ብሎ መፈጠር፣ ይህ በጣም ኢምፖርታንት የሆነ ነገር ነው። እንግዲህ መቼም ሰፋ ብለን ዘርዘር ብለን ለማንመር ያው ጊዜ ስለሌለ እኔም ደግሞ ያው ዛሬ ስለሆነ እንደዚህ ተከታታይነት ያለው ነገር እና አንድ አርስት ላይ እንትን ብዬ ማለት አልችልም። በተንተንተን አድርጌ እችን በቃ ጌታ ያስተማረኝን ለእናንተ ለማካፈል ፈልጌ ነው። ሌሎች ሲፈጠሩ ደግሞ በፆታ አልተጠቀሱ። ሰው ልጅ ግን ወንድና ሴት አ ተፈጠረ ብሎ እግዚአብሔር ቃል ይናገራል። በዚህ ቀን ደግሞ እግዚአብሔር በፈጠረው ፍጥረቱ ላይ ለሰው ልጅ ይገዛ ዘንድ ስልጣን ሰጠ። አሁን ሰው ሙሉ አውቶሪቱን በእግዚአብሔር ለምን ልባሉ እነዚያ እንደ ወገናቸው ሲፈጠሩ ሰው እንደ እግዚአብሔር መልክና ምሳሌ እዚህ ውስጥ ራሱ እግዚአብሔርን አስደናቂ ሀሳብ ይገኛል። በፍጥረት ውስጥ ልባሉ ከ ስለተፈጠሩት እንስሳትም ብዙ ኢንተረስት የሚያደለው እዚህ ውስጥ ስለተፈጠ አንዱ ጋብቻ ስለተፈጠረ እና ጋብቻን አስረግጠን እህቶች ባል ስለፈለግን ወንዶች ደግሞ ሚስት ስለፈለግን አንዳንዴ እንደዚህ የምትናገረው በተለያየ ምክንያትም ማለት ነው። ደዚ አስበንበት እኔም እንደዚህ ብዬ አላገባም፣ ጌታ ዛሬ ጌታ ግን ዛሬ ይሄ በጣም እና ድሮ አመለካከት ዛሬ በጌታ ቤት ውስጥ ሆኜ የከበረ በእግዚአብሔር የተሰራ የተረጀ ነገርና ምንጠብቀው ብዙ ጊዜ ሳሩን ቅጠል የምንረዳው ግን እግዚአብሔር የፈጠረው ፍጥረቱን አንዱ ጋብቻ ስለሆነ ግንኙነቶች ሪሌሽን የፈጠረ እሱ ስለሆነ መጠበቅ የሚገባ መግዛት የሚገባ መንከባከብ የሚገባ እነዛን ብቻ ብለን መንገድ ራሴ ማለት ብቻ ብለን ስለምናስብ፣ ግን በጣም ለእኛ ጠቃሚ የሆነና ከእግዚአብሔር ጋር የሚያገናኝን የሚያመሳስለን እግዚአብሔር በዚህ ምድር ደገን የምንውለውን አይነት አሳምሮ አስሮ ሲሰራን ትዳር ስለሆነ ይህ ነገር በመፍጠሩ እና ልታስብ በቃ ውስጣቸው ገባ ከሆነ ከትዳር ጋር ባልና ሚስት ባይግባባ ችግሩ ከትዳር ጋር ከትዳር ጋር አልፈጥርም ማለት ነው እና ትዳራችንን ሌላ ነገር ለማድረግ ልንጎዳው አቢዩዝ ልናደርገው አንነሳሳም። በትዳር ላይ ምንም አይነት ነገር የማድረግ መብት የለንም። በነገፊት አጣጫ እግዚአብሔርን በመቃወም አጣጫ እግዚአብሔር በማይከብርበት መንገድ የተፈጠረ ልና እኛ ይህን ብዬ ይሄንን ማድረገው እንጂ ይሄ ነገር በጣም ለእኔ በጣም ውድ ሆኖ አይደለም። ሌላው በዚሁ ክፍል ውስጥ የምናየው መጨረሻ ላይ ፍጥረቱ ሁሉ ብዙ ተባዙ፣ ምድር ሙሏት የሚለውን ነገር አለ። እግዚአብሔር ሲባርክ አሁንም የወደፊቱንም ም ተመልክቶ የወደፊቱን መጭንም ጀኔሬሽን ዛሬ እኛንም ተመልክቶ እነው ያሉ ምክንያቱም ባልና ሚስት ሲጋቡ እንደ አጋል አጥንት መነቀላ አያደርግም እግዚአብሔር በእምነት ቃል ኪዳን አስቀምጧል። በቃል ኪዳን ስንጋባ ልክ አዳም ተዚ ውስጥ እንዳወጣ ሚስት ተዚ ውስጥ እንደምትወጣ ልክ እንደዛ ይሆናል። ስለዚህ ይሄን ሁሉ ተመልክቷል። እስቲ ምናልባት ሌላ ሰፋ ባለመልክ ስለሚችል ቶሎ ቶሎ ብዬ ወደዛ ሄድ እፈልጋለሁ ማለት ነው።